ተመልካቾች እንዴት ናችሁ? እንደምን አረፈዳችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ እንግዲህ በጣም ጠቃሚ ነው፣ በተለይ ጎጃም አካባቢ ላላችሁት በጣም ጠቃሚ ነው። ይህ መረጃን እስከ መጨረሻው በመከታተል እንዲህ በጣም በደም ተረድታችሁ ለሚመለከተው አካል መረጃው እንዲደርስ ብታደርጉ መልካም ነው። ይህ መረጃ ምንድን ነው? በመጀመሪያ ግን የቻናሌ ቤተሰብ ያልሆናችሁ አስተማሪና ትክክለኛ መረጃ የምታገኙበት ቻናል ስለሆነ ቤተሰብ በመሆን ሁሌም አስተማሪና ትክክለኛ የሆነ መረጃ ሲደርስ መረጃው ቀድሞ ከማንም በፊት እንዲደርሳችሁ ሰብስክራይብን በአክብሮት እጠይቃለሁ። ማለት ነው ያው ቤተሰብ መሆን ከመረጃ አሪፍ አሪፍ መረጃ ወሳኝ የሆነ መረጃ ይደርሳችኋል። ስለዚህ ቤተሰብ መሆኑ መልካም ነው። አሁን ወደ መረጃ ሲሄድ ምንድነው፣ ጎጃም አካባቢ ላይ ዘመነን አሳልፈው ሊሰጡት ነው ማለት ማለት ነው። ዘመነን አሳልፎ የሚሰጥ ቡድን ፋኖ መስሎ ዘመነን አሳልፎ የሚሰጥ ቡድን ወደ ጎጃም ገብቷል። ይህ ግብረ ኃይል ከፌዴራል ፖሊስ ከመከላከያና ና ከአማራ ድባ ምተና ና ከአማራ ብልጽግና የተውጣጣ ግብረ ኃይል ነው። ይህ እንግዲህ በጣም አንደ በተርቱ ናቸው፣ አንደ በተርቱ ናቸው ተናግረው ያሳምናሉ። ስለዚህ እነዚህ ወደ ጎጃም ገብቷል ማለት ነው። ይህ አይነት ቡድን ወደ ጎጃም የገባበትም እንግዲህ ሰሞኑን በጣም በተለያየ የንግግር ንግግር ህዝቡን ሊያስጨፍሩ ይችላሉ። ህዝቡ ህዝቡ ወደ አንድ መጥቷል። ህዝቡ ወደ አንድ ሁሉም አማራ የአማራ ወጣት ፋኖ ነው። ሁሉም የአማራ ወጣት የብልጽግና ጠላት ነው። የብልጽግና ደጋፊ አይደለም ምናምን የሚል አስተሳሰብና አነጋገሮችን ይዘው ነው የመጡት ማለት ነው። እንግዲህ ሰሞኑን አንደበተርቱ ንግግር የሚናገሩ ሊበዙ ይችላሉ። ስለዚህ እነዚህን በጣም መጠንቀቅ ይፈልጋል። እነዚህን በጣም መመርመር ይፈልጋል። እንግዲህ የነዚህ አላማቸው ምንድነው? እና ጎጃም ላይ እነ ዝናቡን አስረስንና አርበኛ ዘመንን አሳልፎ ሰጥቶ ማስመታት ነው ማለት ነው። ስለዚህ በደንብ በደንብ በደንብ ይደመጥና መረጃው እንዲደርሳቸው ሽር አድርጉ። ሼር በማድረግ ከዛው አካባቢ አብሯቸው ላለ ሰው እንዲደርስ አድርጉ። እንዲሁም ሼር አድርጋችሁ ሊንኩን በመላክ ወይም እንዲያዩ ደውላችሁ በመንገር እንግዲህ ቪዲዮን አይተው መረጃውን እንዲያደርሷቸው እና ጥንቃቄ እንዲወስዱ እንድታደርጉ ስል በአክብሮት ጠይቃሉ። ስለዚህ ወሳኝ መረጃ ነው፣ በተሉ ባስቸኳይ አድርሷቸው። እንግዲህ አንድ ነገር ሳይፈጠር፣ ምንም ችግር ሳይከሰት፣ ጎጃም ቀጠና ከመበጥበጡ በፊት የጎጃም ቀጠና ወደ ችግር መግባቱ በፊት እንግዲህ መልእክቱን ብታደርሷቸው መልካም ነው ላሉ። እስካሁን አብራችሁ ስለነበራችሁና ስላዳመጣችሁ በጣም አመሰግናለሁ ላሉ ቴንኩ።